ትንሽ ተረጋጊ። ምን ማለት ነው? ቆይ ምን ማለት ነው? ትንሽ ተረጋጊ። ምን ማለት ነው? ቆይ ምን ማለት ነው? ምንድነው አንተ? ቆይ ልጅ እኮ ማለት ዳግመትን ሳይኩ ሽማግሌ ሊልክ ነበር። የጮኛ ስልክ እምቢ አለኝ፣ አይሰራም ጭራሽ። ይቺ ብጫቂ ደብዳቤ አስቀምጦ ነው የሄደው፣ ግን እኔ አላመንኩበትም። አንደኛ አጻጻፉ ራሱ ልክ አይደለም። የሆነ የልጅን ጽሁፍ አውቀዋለሁ ተረጋግቶ የሚጽፈውና የችኮል አጻጻፍ ነው ወይም ዘገዶ ነገር አይነት ነው የምለው። የልጅ ባህሪ ደግሞ አውቀዋለሁ። ልጂት አፍኖብኝ ነው፣ ሌላ ምን እንትን የለውም። በማገባው ይኸው የራሱ ጽሁፍ ነው፣ ግን ጭርጭር አድርጎ የጻፈው ወይም አስገድደውት ይሆናል። ምን ጋዜጠኛ ሲባል የማይገባበት የለም። ያው መጨረሻው ግን እንደዚህ ሆነ። ወይዘሮ ሶፊያ የቻልኩትን አረጋለሁ። በደንብ ተሙን እፈልጋለሁ። በጸሎት አግዙኝ። የሌላም ምን ተስፋ አለኝ፣ እጸልያለሁ። ከልበም ሞክር። ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን ቆያችሁ? የትርታና የጎጆ ቲዩብ ቤተሰቦች፣ ተከታታዮች፣ ወዳጆች በመላው ዓለም የምትገኙ ተመልካቾቻችን ሰሞኑን እንግዲህ እናንተም እንግዲህ ተሙ ያው የትርታ ሚዲያ ጋዜጠኛ ወንድማችን ባልደረባችን ቪዲዮም ከለቀቀ ቆይቷል። እሱ ነገርም ሲነሳ ኮመንት ላይም አንዳንድ ቦታም እያየው እያስተዋልኩ ነበር። ውድ ተመልካቾቻችን እንግዲህ ዛሬ እናቱ ወይዘሮ ሶፊያ በመኖሪያ ቤታቸው ጠርተውኛል። እንግዲህ ስልኩ እዚሁ ነው ማለት። ተሙ ሁለት ስልክ ነው መሰለኝ ቲንክ የሚጠቀመው። አንዱ ስልክ ቤት ነው፣ አንዱ ስልክ ደግሞ ራሱ ጋር ነው። አንድ የተጻፈም ደብዳቤ አለ። ወይዘሮ ሶፊያ የሚሉት ነገር አለ። ውድ ተመልካቾቻችን ወይዘሮ ሶፊያ እንግዲህ እንዴት ነት? ያው እኔ እና እርሶ ያን ያህል ቅርበት ባይኖረንም በስሱም ቢሆን እንተዋወቃለን። ኦ ኦ ያው እንግዲህ ጓደኛ እንግዲህ እንደምታውቀው ይህች ብጫቂ ደብዳቤ አስቀምጦ ነው የሄደው። ግን እኔ አላመንኩበትም። አንደኛ አጻጻፉ ራሱ ልክ አይደለም። የሆነ የልጅን ጽሑፍ አውቀዋለሁ። ተረጋግቶ የሚጽፈው እና የችኮል አጻጻፍ ነው፣ ወይም ዘገዶ ነገር አይነት ነው ምለው። እኔ እና በቃ ደብዛው የለም እና እዚህ ደብዳቤው ላይ የሚለው በቀናት አትፈልግኝም፣ ለትንሽ ጊዜ እንትን አልልም ምናምን ነገር ነው የሚለው። እስኪ ውድ ተመልካቾቻችን ደብዳቤው የሚለው ላልተወሰነ ጊዜ ማለት እንግዲህ ላልተወሰነ ጊዜ ኦልሞስት ትርታ ላይም ቪዲዮ ከተለቀቀ ወደ ሰባት ቀን አካባቢ ሆኖታል። በደንብ አላስተዋልኩትም እንደዛ አካባቢ ይመስለኛል። ስልኬንም አጥፍቼ ነው የተሰወርኩት። አትፈልጉኝ፣ ላልተወሰነ ጊዜ ማለት ከራሴ ጋር ጊዜ ማሳለፍ ፈልጋለሁ ብሎ ነው እንትን ያለው እና እንደዚህ አይነት ነገር በደብዳቤ ደረጃ ሲሆን ያስደነግጣል። ምክንያቱም አንድ ሰው ከራሱ ጋር ጊዜ ማሳለፍ ቢፈልግ ወይም ደግሞ የሆነ ቦታ እሄዳለሁ፣ ሰላሜን ስጡኝ፣ አትረብሱኝ እንኳን ቢል አንድ ሰው ለሚወደው ሰው ያንን ነገር ተናግሮ ነው አንድ ሰው ከመሬት ተነስቶ እንዴት ለእናቱ እንዴት ለእናቱ ከራሴ ጋር ስላልተረጋጋው እረፍት ላረግ ነው ስልኬን ላጠፋ ችላለው፣ ሳይል እንዴት በደብዳቤ ብቻ። ወይዘሮ ሶፊያ የእርሶ ጥርጣሬ እኔ በበኩሌ ልክ ኖት ብዬ ነው የማስበው። ምክንያቱም በደብዳቤ ብቻ የእኛን ስራ እናውቀዋለና፣ እኛ በዚህ ስራ ላይ ብዙ ነገር አይተናል። ከዚህም የከፋ ነገር አይተናል ውድ ተመልካቾች። ስለዚህ ተጠራጣሪ ነን እኛ እንዲሁም ተጠራጣሪ ነን። ጭራሽ ደግሞ እኔ እንደውም ሰሞኑን በዓልም ስለነበር እኔም በደንብ ቪዲዮ አልለቀኩም ነበር፣ ጎጆ ዩቲውብ ላይ እኔም አልነበርኩም። አንዳንድ የማስተካክለው ጉዳይ ነበር እና አላስተዋልኩትም። ብዙም አልተደዋወልንም ከተሞ ጋር። ለምን እኔ በቤተሰብ ማህል አንድ የተፈጠረ ችግር ነበር፣ እዚህ ለእናንተ ባላወረው ደስ ይለኛል። በዛ ምክንያት አልተደዋወልንም፣ በዓልንም በጥሩ ሁኔታ ስላላሳለፍኩ ከተሙ ጋር አልተደዋወልኩም። ውድ ተመልካቾች አልተደዋወልኩም፣ እና ነገሮችን ሳገጣጥማቸው የምርም የሆነ ነገር አለ፣ በትክክል አለ፣ እንጂ ለኔ ለእናቱ አይደብቅም። በተአምር እሺ፣ እንደው አንዳንዴ፣ እንደው አይምሮ ላሳረፍ ብለህ የሆነ በሃይማኖታዊ፣ መንፈሳዊ የሆነ እንትን ትሄዳለህ። ተናግረህ ተናግረህ ነው እንጂ እንዴት ብድግ ብሎ ይላል? የልጄን ባህሪ ደግሞ አውቀዋለሁ። ልጅት ታፍኖብኝ ነው ሌላ ምንትን የለውም። ይኸው በማያገባውም በሚያግ በሚያገባውም በቃ ዝም ብሎ ሲጉን ትንስል አንዳንዴ ዋጋ ያስከፍላል። ልጅ አፍነውን የወሰዱብኝ ሌላ ምንም አለልም፣ አፍነውት ነው እኔ ገለ ወጥቆን በምናቃለሁ የጓደኛህን ባህሪ ታውቅ የለ ጭረ አንተ ላይ ይጨክናል። እሺ ይሁን፣ አንተ ላይ ይጨክናል። በቀን ምስ ተተያዩ ማትሉ ሰዎች ነበራችሁ እኮ እንዴት አንተ ሰባ ስምንት ቀን ሲጠፋብህ እንዴት አጠረጥርም? ልጅ አፈረውት ነው። ሳያፍኑት እንዴት ድምፅ ደብዛው ጠፋ? እንጂ ቆይን አንተ አንድ ቀን ማትሉ ሰዎች ነበራችሁ። አንተ ቆይ ያህል ቀን ሲጠፋ አንተስ ብትሆን እንዴት እንዴት ነገር እኔ እንዳለን የሚሰማኝ። አብራስ ብትሆን ከሰዎቹ ጋር ምን አቃለሁ? ምናችሁ ይታመናል ልጅ እኮ ማለት ዳግመትን ሳይኩ ሽማግሌ ሊልክ ነበር። የጮኛዋም ስልክ እምቢ ያለኝ አይሰራም ጭራሽ። ምንድን ነው ወደ እኔ ግራ ገባኝ። ሲጀመር ግን አንተ ራሱ የምታውቀው ነገር ያለ ይመስለኛል። ይ አንተ ሰባት ስምንት ቀን ሲጠፋ እኔ ጭራሽ መተ ጠይቀኝ፣ ዛሬ ኩሬ ጠይከኝ። አንተ እንዴት ቆይ፣ ጓደኛ አደል እንዴ? በቀን ደውሳት፣ ተያዩ ማትሉ ሰዎች ናችሁ እኮ ልክ ኖት። እኔም ጥፋት አለብኝ፣ ጥፋቴን አምናለሁ። ግን የባል ሰሞን ጥሩ ሁኔታ ላይ አልነበርኩም ማለት እናቴ መሰሉ እንግዲህ የስቅለት ማታ አካባቢ ሆስፒታል ገብታም ስለነበር እዛ ነው ያሳለፍኩት። ለእናንተ ባልናገር ደስ ይለኝ ነበር። በእኔም ስህተት ምክንያት እንግዲህ በተፈጠረብኝም ቤተሰቤ ላይ በተፈጠረብኝም ችግር ምክንያት ከተሙ ጋር ልንገናኝ አልቻለም። እርግጥ ነው ለዳግማ ትንሣኤ ሽምግልና እንደሚላክ እንዲሁም እኔ አንደኛ ሚዜ እንደሆንኩ ለሰርጉ፣ ይህንን ነገር ኦፊሻልም ለማድረግ ያሰብ ነው ወይ ዳግማ ትንሣኤ ውድ ነው እንግዲህ አርብና ቅዳሜ አካባቢ ነበር፣ ሽምግልናውንም ለእናንተ ለማሳወቅ አስበን። ይሄን አደስኩርብኝ፣ ልጄን ብቻ ፈልግልኝ በቃ። እንዴት አንተ ቆይ፣ ጭራሽ እንዴት አታውቅም? ሲጀመር ለአንተ የሚደብቀህ ነገር የለም። እኔ አውቄ ነው ዝም ያልከኝ? ወንድምህ አይደል? ጓደኛህ አይደል? ወይዘሮ ሶፊያ ስሜትዎት ይገባኛል፣ ግን ማለት እንደዚህ ይሄ የእናትነት ስሜት ነው። ግን ያው እንደዚህ በመሆን አይደለም። አሁን እኔም ወደ ስራ የተመለስኩበት ሰሞን ነው። ስለዚህ ነገሮችን በደንብ እናጣራለን። ልጄማ አፍነውት ነው ወይም ገለውት ነው። ገለው ነው የጣሉት። ምን አውቃለሁ የት እንዳለ ምን አውቃለሁ። ይሙት ይኑር እኮ የማውቀው ታሪክ የለም። ይሄ ደብዳቤ እጅ ጽሁፉን ታውቂ የለን? ድሮ እንደዚህ ነው የእጅ ጽሁፉ። ይሄ በግድ ሙንጭርጥር ያለ ነገር ነው። ይሄ ልጅ ጽሁፉ እንደዚህ ያለ ልቅም ያለ ጽሁፍ ነው። የራሱ ጽሁፍ ነው፣ ግን ሙንጭርጭር አድርጎ ነው የጻፈው። ወይም አስገድደውት ይሆናል። ምን ጋዜጠኛ ሲባል ማይገባበት የለም። ያው መጨረሻው ግን እንደዚህ ሆነ። ግን አንተ ቆይ ትንሽ እንደው እሺ፣ ለእጩኛዋ እንዴት ልታገኝ አትሞክርም? ቤቷን አታውቀውም? የእሷም ስልክ ጠፍቷል እኮ ስደውል አታነሳም፣ ዝግ ነው። እሷ ረስ ፈልጋ አታገኝም? ጓደኛ ለመቼ ነው ቆይ አንተ፣ ፈልጋ አገኛት በቃ እሷ ድንግፍ ፍንጭ ከሰጠችን ደግሞ እንሞክራለና። እኔ ልጄ የሞት አላቅም። እባክህን ፈልግልኝ አሁን እኔ እያዳመጥኩት ነው። ከዛ ደግሞ ምን ማድረግ እንዳለብኝ እያሰብኩ ነው። መፈለግ ሌላ ምንም አማራጭ የለን። መፈለግ እንግዲህ ይሞትም ይኑርም፣ ከኖረም እሰየው፣ ከሞተም እንቀብረዋለን። በቃ ግን ልጄ ሬሳሁን እንኳ አምጡልኝ። በቃ እንደው ምንም በህይወት ባይኖር ተነስቱ፣ እንደዚህ እንትን ይላል አበበው ልጄ ወይኔ ወይኔ ወይኔ! ሰርግ የልጄን ሰርግ አለማያለሁ ብዬ ወይኔ! ወይዘሮ ሶፊያ የልጄን አለማያለሁ ብዬ ምን ሁሉም እኮ አዘጋጅቻለሁ፣ ያው ቤቱንም ምን እንደ አቅሜ ሁሉም ተዘጋጅቼ ነበር፣ ግን ልጄ ደብዛው ጠፋ። ልጄን ልጄን እፈልግልኝ፣ እባክህን ተወው፣ ልጄን ፈልግልኝ። ኧረ ተው ተውጡ፣ ጓደኛ አይደለ እንደ አንተ። ኧረ ተው እሺ፣ ውድ ተመልካቾች ከአሁኗ ሰዓት ጀምሮ አምስትም ይሁን አስርም ሰው ጋር መደወል ካለብኝ ደውዬ ነገሩን ጉዳዩን ጀምራለሁ። ማለት ተሙን አይታችኋል ምናምን፣ እንደዚህ ዓይነት ነገር አይደለም። በትክክል በመጀመሪያ ደረጃ መጥፋቱን አረጋግጣለሁ። ሊሄድባት ሊሄድ አረጋግጣለሁ፣ አትበል፣ ጠፍቷል። ወይዘሮ ሶፊያ ስሜቶት ይገባኛል፣ ግን ባይጠፋ አይደውልም? አይደለም መጀመሪያ ምንድነው? መጀመሪያ የምትለኝ እሺ? ወይ ባይጠፋ አይደውልም ነበር፣ ድምፁን አንሰማውም። እሺ፣ አይኖር አሁን እኮ እኔና እርሶ የተገናኘ ነው። አጉል እንትን የምትለው ነገር ተውና፣ እመን ጠፍቷል። ልጅ በቃ ጠፍቷል። ስለዚህ እንፈልገው በቃ። እሺ እንፈልገዋለን በቃ እንጀምር፣ ችግር የለው። ግን እርሶ በተሻሎት አቅም እራሶትን ያረጋጉ። እኛ እኮ ነገ ከነገ ወዲያን ጀምሮ አይደለም እያለን ያለ ነው። አሁን እንጀምረዋለን እኮ ይሄን ነገር። ግን እራሶትን ያረጋጉ። እኔ ከዚህ በላይ ምን ልሆን ምን ልሁን እኔ ምን ሆንኩ ታዲያ ም እዚሁን ቁጭ ያልኩት ብጨነቅም ብጠበብም ምን ብልም ምን ምንም ያረኩት ነገር አለ አቅም የለኝም ስለዚህ አንተ ሚዲያውንም ምንንም ስለምጠቅ አፈላልግልኝ ልጄ እባክህን በቃ ምንም ቢሆን ወንድምህ ነው ጓደኛ እኮ አይደለም ወንድምህ ነው ለአንተ እሱ ካላንተ ሌላ ጓደኛ አለው እንዴ አንተስ ብትሆን ይህን ያህል ቀን ደግሞ እንደዚህ ጠፍተህ መተህ ደግሞ መጥፋቱን አረጋግጬ ትላለህ እንዴ ጠፍቷል በቃ ልጄ ጠፍቷል ጠፍቷል ጠፍቷል ስለዚህ ከአሁኑ ሰዓት ጀምረህ ልጄ እንድትፈልግ ነው የሚፈልገው አለበለዛ ግን አንተም ጓደኛው አይደለህም እሱም ጓደኛ አይደለም ከዚህ በኋላ ልጄን አፈላልገህ አግኝልኝ በቃ አሳባዊ ግቦት ውድ ተመልካቾቻችን ያሉትን ነገሮች ተከታትዬ አሳውቃቸዋለሁ። ወይዘሮ ሶፊያ እደውልልዎታለሁ፣ ስልክ ያንሱልኝ። ግን እባኮትን እባኮትን፣ ስህተትም እንዳንሰራ ነው። ትንሽ ብቻ ስሜቱት ይገባኛል። ትንሽ ብቻ ይረጋጉ። ተረጋጊ ምን ማለት ነው? ቆይ ምን ማለት ነው? ትንሽ ተረጋጊ ምን ማለት ነው? ቆይ ምን ማለት ነው? ቆይ ምንድን ነው አንተ? ቆይ ልጅሻ አልጠፋም ትለኛለህ፣ እንደገና ተረጋጊ ትለግኛለህ ምንድነው? ከዚህ በላይ የምትገባባንም መሰለኝ የምትረጋጋው? ልጄን ፈልግልኝ። በቃ እኔ የማውራህን ነገር ሰማኝ። ልጄን ፈልግልኝ። ይሄ የምታወራው ወሬ ይሄ አርቲ ቡርቲን ተውና ልጄን ፈልግልኝ እባክህን። በቃ በእናትህ ሊያዘ በእናትህ በመሰሉ ሊያዘ። እኔ እኮ አልፈልገውም አይደለም ያልኩት፣ እንፈልገው ነው ያልኩት እኮ እኮ በቃ ተሙን እናገኘዋለን። የትም አይደል፣ እናገኘዋለን። እኔ ልጄስ ሞቶ ቢሆን ምን አቃለሁ? አያሟርቱበት፣ አይሞትም ልጆት፣ አይሞትም እንደዚህ አያሟርቱበት። ልጆትን እናገኘዋለን፣ እናገኘዋለን። የተጨነቃችሁ ውድ ቤተሰቦች፣ ተሙን ከዛሬ ጀምሮ፣ ከአሁኗ ሰዓት ጀምሮ ተሙን የመፈለግ ስራ እንጀምራለን። ሰርጉስ ምን ይባላል? የሁላ ሰው ጠርተን ምንድነው የምናደርገው? ምንድነው የምናደርገው? አገር ምድር ሰው የጠራሁት እኮ ምንድነው የሚባለው? እሺ እንግዲህ ሽምግልናው ከነገ ወዲያ ነው። ውድ ተመልካቾች ዛሬ የምንገኘው ዓርብ ላይ ነው። ምን ያህል አቅም ለሽምግልናው እንዲደርስም ቢሆን ወይዘሮ ሶፊያ የቻልኩትን አረጋለሁ። በደንብ ተሙን እፈልጋለሁ። በጸሎት አግዙኝ። ሌላ ምን ተስፋ አለኝ? እጸልያለሁ። አንተ ያቅማህን ደግሞ ሞክር። አንተ ሞክር፣ ከልቤ ሞክር። እኔ እሞክራለሁ። ጸሎት ያርጉልኝ።